የአህጉር አፍሪካ መንበር የኢትዮጵያን ብርት የሆነችው አዲስ አበባ ስሟን በሚመጥን ልክ ለመልማት ባለፉት ጥቂት አመታት ባከናወናቸው የኮሪደር ልማት ስራ ከሀገር አልፎ ለብዙዎች ትምህርት የሆኑ እምርታዎችን አስመዝግባለች። በዘርፉ የተከናወኑ ስራዎች የከተማዋን ዓለም አቀፍ ተወዳዳሪነት ከማጎልበትና ና ለቱሪዝም ኮንፈረንስ ተመራጭነቷን በማስፋት ለኢኮኖሚው መነቃቃት ከፈጠሩት ምቹ መደላደል ባሻገር የሀገር ገጽታን ከፍ በማድረግ ረገድም የላቀ አስተዋጽኦን አበርክተዋል። የአዲስ አበባ ኮሪደር ልማት ስራ የዜጎችን ፈጠራ አቅም አጉልቶ ያሳየ ከመሆኑም ባሻገር ለዜጎች ሰብአዊ ክብር የሚመጠን የኑሮ ዘይቤንም ያጎናጸፈ ሆኗል። በመዲናዋ የሚከናወኑ ግዙፍ ፕሮጀክቶች አቅምንና ቅደም ተከተልን በማገናዘብ ይከናወናሉ ያሉት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በተያዘው በጀት ዓመት አስተዳደሩ ለቤት ተደራሽነት ትኩረት ሰጥቶ እንደሚሰራ አስታውቋል። የተጀመሩት ስራዎች እና የተገኙት ውጤቶች ከከተማችን ስፋት አንጻር ገና ነው፣ ገና ከዚህ በላይ መስራት ይገባናል። እነኚህ ስራዎች ግን ስንሰራ አቅደን ነው የምንሰራው፣ አቅደን ተዘጋጅተን። እንደምታውቁት ቤት ያስፈልጋል፣ ለመሰረተ ልማቶቹ የበጀት ዝግጅት ያስፈልጋል። በጀቶቻችን ላይ ቅደም ተከተል ማስያዝ ግድ ይለናል። ከዚህ አንጻር ምክር ቤቱ ባለፈው ያጸደቀልን የ2018 ትልቁ ትኩረት የቤት ግንባታና የውሃ አቅርቦት ነው ብለን አጸድቀናል። ምክር ቤቱ ዋናውና ትልቁ ትኩረት የመኖሪያ ቤቶች ግንባታ ላይ ነው። በመቶ ሺዎች ጀምረናል። ከከተማዋ ስፋትና ከህብረተሰቡ ፍላጎት አንጻር የኮሪደር ልማት ስራ በሁሉም አካባቢዎች ተደራሽ ማድረግ አስፈላጊ ቢሆንም በተያዘው በጀት ዓመት ግን የተጀመሩትን የማጠናቀቅ እንጂ አዲስ የሚጀመር የኮሪደር ልማት ስራ እንደሌለ ከንቲባው አስታውቋል። አጥንተን የጨረስ ነው። ከኡራኤል ወደ ቦሌ ብራስ ወደ ቦሌ ቪይፒ ኮኔክት የሚያደርገው ነው። እሱ እየተሰራ ነው ያለው። በፍጥነት ካልሰራን ደግሞ እንደምታውቁት ቢዝነስ ላይ ተጽዕኖ ያሳድራል በአካባቢው ላይ የተወሰነ የትራፊክ ፍሰቱን ጫና እንዲፈጥረ ያደርገዋልና በጣም በፍጥነት የጀመርነውን እየጨረስን ነው። አዳዲስ የምንጀምረው ጀምረው በዚህ አመት ኮሪደር ብለን እንደ ኮሪደር እንደ አዲስ የምንጀምረው ጀምረው አይኖረንም። በበጀት ዓመቱ በመዲናዋ የመንገድ መሰረት ልማትን ለማከናወን የታቀዱና ተጀምረው በተለያዩ ምክንያቶች የተጓተቱ ችግሮቻቸውን በመቅረፍ የማጠናቀቅ ስራ ይሰራል ያሉት ከንቲባ አዳነች አቤቤ፣ እነዚህ መንገዶች ሲከናወኑም የኮሪደር ልማት ደረጃዎችን ባሟላ መንገድ ይሆናል ብለዋል።